መሀል ከተማ ላይ እምብዛም ባልተለመደ መልኩ ሀያ ሺ ካሬ ላይ ያረፈ እጅግ ውብና ቅንጡ ጌትድ ኮምፓውንድ አፓርትመንት ነው ማለት ነው። ሁለት ብሎኮችን በራሳችን ካፒታል ያለምንም ካሽ ኮሌክሽን ግንባታቸውን ዘጠና በመቶ አጠናቀን ነው ማለት ነው የተቀላቀል ነው። ይህም ደግሞ ለደንበኞቻችን ካምፓኒያችን ምን ያህል ፋይናንሻሊ ስቴብል እንደሆነ ምን ያህል ፍሪደም እንዳለው ትልቅ ማሳያ ነው። በውስጡ በጣም ብዙ አመኔቲዎችን አሟልቷል። ከእነዚህም ውስጥ 24 ሰዓት የሚሰሩ ባክአፕ ጀኔሬተሮች፣ ከጤና ሚኒስተር ፍቃድ ያገኘ ረዲ አሁን ላይ አገልግሎት እየሰጠ የሚገኝ የከርሰ ምድር ውሃ፣ ለተለያየ ፕሮግራም የሚሆኑ ራሱን ችሎ ኦፕን ኪችን ያላቸው ቴራሶች እንዲሁም ኦሎምፒክ ስታንዳርድ የሆነ የምሮጫ ትራክ የማኛ ገንዳ ወደ 700 ካሬ የሚሆን ደግሞ የልጆች መጫወቻና ባስኬትቦል ኮርትንም አካትቷል። በተጨማሪ ደግሞ 20 ሺ ካሬውም ለፓርኪንግ የምንጠቀምበት ፍላት የሆነ ቤዝመንት ስለሆነ ከበቂ በላይ የመኪና ማቆሚያንም ይዘን ብተናል ማለት ነው። በባለ አንድ መኝታ ቤት በ94 ካሬ ባለ ሁለት መኝታ ቤት 144 እና 145 ባለ 3 ደግሞ በ150 እና ባለ 4 ምኝታ ቤት 214 ካሬ አለን ማለት ነው። ፍሎር አራት አባወራ ብቻ ነው የሚገኘው፣ ጂ ፕላስ 11 ናቸው ቅድም እንደነገርኩሽ። ስለዚህ ለአራቱ አባወራዎች ሁለት ሊፍቶች ገጥመናል። ይህም ደግሞ ምንም አይነት የሊፍት ችግር እንዳይኖር ያስችላል ማለት ነው። ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ልናደርጋችሁ ዝግጅታችን ጨርሰን እየጠበቅናችሁ እንገኛለን። በካሬ ከ94 ሺህ ብር ጀምሮ ለተወሰኑ ቀኖች እየሸጥን እንገኛለን። ይህ ዕድል እንዳያመልጣችሁ። ሰላም! ውድ የማዕዘን ሊስቲንግ ቤተሰቦቻችን ዛሬም እንደተለመደው አዲስ ነገር ይዘንላችሁ መጥተናል። አሁን የምገኘው እንግዲህ ወሎ ሰፈር ከወንጌላዊ ትንጻ ፊት ለፊት ነው። ታዲያ ዚህ አካባቢ ምን እግር ጣለሽ ካላችሁ እስከ ፕሮግራሙ መጨረሻ ድረስ አብራችሁን በመቆየት የምትመለከቱት ይሆናል። አብራችሁን ቆዩ ሰላም የማዕዘን ሊስቲንግ ቤተሰቦች፣ ያብስራ አባላለሁ። የምገኘው ዩኬ ነው። የጊዮን ሆምስ ደንበኛ ነኝ። የጊዮን ሆምስ ደንበኛ የሆንኩበት ዋነኛ ምክንያት ኮምፓውንድ አፓርትመንት ስለሆነ ነው። በተጨማሪም ደግሞ ትረስት የሚደረግበት ደቨሎፐር ነው። እንግዲህ እኔ የገዛሁት ለኢንቨስትመንት ባለ አንድ ቤድ ሮሙን 94 ካሬ ነው። ለመረከብ አንድ ዓመት አካባቢ ይቀረኛል። ሁሉም ነገር ያለቀው ደግሞ እኔ እዚሁ ዩኬ ሆኜ ነው። በዲኤችኤል በኩል ሁሉም ነገር ደስ በሚል ሁኔታ ተጠናቋል። ቴንኪው ጊዮን። አሁን የምገኘው ከነበርንበት ከወንጌላዊ ታደሰ ህንፃ 50 ሜትር ገባ ብለን በጊዮንጋዝና በረኪና ዋና መስሪያ ቤት ነው። አንጋፋው ድርጅት ጊዮንጋዝ እንግዲህ ለደንበኞቹ አዲስ ነገር ይዞ መምጣቱን ሰምተን እዚህ ተገኝተናል። ይህ አዲስ ነገር ምንድን ነው? ለደንበኞቹ ይዞ የመጣው መልካም ነገር ምንድን ነው የሚለውን ወደ ውስጥ ገብተን አብረን እንከታተላለን። መልካም ቆይታ። ከማዕዘን ሲዩ እሺ እንኳን ደህና መጣሽ። እሺ እንኳን ደህና ቆየሽ። እንግዲህ ከዚህ በፊት ስለ ጊዮን ሆምስ የተለያዩ መረጃዎችን ወደ ተመልካቾቻችን አድርሰናል። አሁን ደግሞ አዳዲስ መረጃዎችን ለማግኘት ወደ ቢሯቸው ተገኝተናል። እስኪ መጀመሪያ እራስሽን በማስተዋወቅ ጊዮን ማን ነው የሚለውን ደግሞ ንገሪኝ። እሺ እኔ ዮርዳኖስ እባላለሁ የጊዮን ሆምስ ሪል ስቴት የሽያጭ አማካሪ ሲሆን ድርጅታችን ጊዮን ሆምስ የጊዮን ጋዝ እና በረኪና እህት ኩባንያ ነው። እንግዲህ በሀምሳ ዓመታት ውስጥ ስምንት እህት ኩባንያዎችን ማቋቋም የቻለ ትልቅና ስመጥር ካምፓኒ ነው ማለት ነው። ለአብነት ያክል ከእህት ኩባንያዎች ውስጥ በሁላችንም ቤት የማይጠፋው ጊዮን ጋዝ፣ ጊዮን በረኪና እንዲሁም ልጅነታችንን ያሳምረው ምስራቅ ዳቦ እና ምስራቅ ፉድ ኮምፕሌክስ። እንግዲህ መስኩት በጣም ነው የምወደው ከዚህ በፊት አጋጣሚ ውን አግኝቼ ቀምሸው ነበረ። በጣም ቆንጆ ብስኩት ነው። የምስራቅ ፉድን ኮምፕሌክስ ነው። አመሰግናለን። በጣም ጥሩ። እሺ፣ እንግዲህ አሁን ደግሞ ወደ ቤቶች ልማት ፊታችሁን አዙራችኋል። ወደዚህ ሴክተር ከገባችሁ ምን ያህል ጊዜ ሆናችሁ? ወደ ቤት ልማት ፊታችሁን ለማዞር ምን ያነሳሳችሁ ምክንያት አለ? እሺ እንግዲህ ከላይ የጠቀስኩልሽ ስምንት እህት ኩባንያዎች እንዳሉ ሆኖ በዘጠነኛ እህት ኩባንያ ጊዮን ሆምስ ብለን የመጣንበት ዋነኛ ምክንያት አብዛኛውን ጊዜ በሚጠየቁት በቤት ፈላጊዎች ማለትም ተአማኒነት የማጣት ፕሮጀክቶችም በተባለበት ጊዜ ያለማስረከብ እንዲሁም በመሀል ከተማ ላይ ደግሞ ኮምፓውንድ አፓርትመንትን የማጣት ችግሮች ግዮን ሆምስ ከዚህ በፊት በሌሎቹ እህት ኩባንያዎች የገነባውን መልካም ስም በመጠቀም አሁን ደግሞ በሪል ስቴቱ ዘርፍ ይህንን ስሙን ለማስቀጠል ነው ማለት ነው። ከሁለት ዓመት በፊት ሴክተሩን ጆይን ያደረግ ነው ሁለት ብሎኮችን በራሳችን ካፒታል ያለምንም ካሽ ኮሌክሽን ግንባታቸውን ዘጠና በመቶ አጠናቀን ነው ማለት ነው የተቀላቀል ነው። ይህም ደግሞ ለደንበኞቻችን ካምፓኒያችን ምን ያህል ፋይናንሻሊ ስቴብል እንደሆነ ምን ያህል ፍሪደም እንዳለው ትልቅ ማሳያ ነው በጣም ጥሩ እሺ እንግዲህ ጊዮን ጋዝ እና ጊዮን በረኪና እንዳልሽው በሁላችንም ጓዳ ውስጥ የነበረ አሁንም ድረስ ያለ ፕሮዳክት ነው እንግዲህ እነዚህ ሁለት አመታቶችን ስታሳልፉ ስለ ፕሮጀክታችሁ የገጠማችሁ ነገር ፕላስ ደግሞ በደንብ ስለ ፕሮጀክቱ አጠቃላይ ስለ ኮምፓውንዱ የያዛችሁት ዕቅድ ምን ይመስላል የሚለውን ብትነግረኝ። እንግዲህ በዋናነት ይዘን የመጣ ነው መሀል ከተማ ላይ እንብዛም ባልተለመደ መልኩ ሀያ ሺ ካሬ ላይ ያረፈ እጅግ ውብና ቅንጡ ጌትድ ኮምፓውንድ አፓርትመንት ነው ማለት ነው። በቅድሚያ ግን ያው ሰዎች አፓርትመንት ለመግዛት ሲያስቡ ቅድሚያ ወደ አይምሯቸው የሚመጣው ሎኬሽን ስለሆነ ስለሱ ትንሽ ልንገርሽ። ሎኬሽናችን የሚገኘው ቦሌ ወሎ ሰፈር ወንጌላዊት ፊት ለፊት ሲሆን ከቦሌ ኤርፖርትም አምስት ደቂቃ ርቀት ላይ እንገኛለን። ከዛ በተጨማሪ ወደ አራቱም አቅጣጫ ለመጓዝ የሚያስችል ፕራይም ሎኬሽን ላይ እንገኛለን ማለት ነው። ሌላው ደግሞ በእርግጠኝና ስለ አዲስ ቱሞሮ ኢኮኖሚክ ዞን ፕሮጀክት ሰንቶሻል ብዬ አስባለሁ። ከሱም የኛ ሳይት የሁለት ደቂቃ ወክቤይ ሲሆን ይህም ደግሞ ለሳይታችን ለኢንቨስትመንትም ለመኖሪያም እጅግ ተመራጭ ያደርገዋል። ከዛ ሲቀጥል ደግሞ በአቅራቢያው የመንግስት ተቋማት እንደ ኢሚግሬሽን፣ የሃይማኖት ተቋማት፣ ኢንተርናሽናል ትምህርት ቤቶች እንደ ፊውቸር ታሌንት ኢንተርናሽናል ስኩል፣ ዳንዲቦሮ ፍሊፐር ኢንተርናሽናል ስኩል፣ እንዲሁም ሆስፒታሎች እንደ ሀሌሉያ ሆስፒታል፣ እነዚህን የመሳሰሉትን በአቅራቢያው የያዘ ሳይት ነው ማለት ነው። ውጭ ስገባ አራት ብሎኮችን አይቻለሁ። ስለ ኮምፓውንዱና ስላሉበት ፕሮግረስ የተወሰነ መረጃዎችን ንገሪው። እሺ እንግዲህ አሁን ላይ ወደ አራት ብሎኮች እየገነባን እንገኛለን። ሀያ ሺህ ካሬው ላይ ወደ ዘጠኝ ብሎኮች ሲኖሩ አራቱን ኦልሬዲ እየገነባናቸው እንገኛለን። ሁለቱ ብሎኮች ዘጠና አምስት በመቶ ግንባታ የተጠናቀቁ ሲሆኑ የራሳቸው የተናጠል ካርታ ያላቸው እና መስከረም ላይ የሚረከቡ ናቸው። ሶስተኛ ብሎካችን ደግሞ በአንድ አመት ጊዜ ውስጥ ግንባታውን ሰባ በመቶ አጠናቀን በአንድ አመት ተኩል ልናስረክብ ሙሉ ዝግጅታችን ጨርሰናል። አራተኛ ብሎካችን በቅርቡ ከአንድ ወር በፊት የጀመርነው እሱንም በአጭር ጊዜ ውስጥ ቤዝመንት ስራ አጠናቀን አሁን ግራውንድ ላይ ደርሰናል። አራተኛ ብሎካችንም እንግዲህ ከአንድ ወር በፊት ነው የጀመርነው። እሱንም በአጭር ጊዜ ውስጥ ቤዝመንት ስራችን አጠናቀን አሁን ግራውንድ ላይ ደርሰናል። እሱንም በሁለት ዓመት ተኩል ለማስረከብ ሙሉ ዝግጅታችን ጨርሰን በፍጥነት እየገነባን ነው የምንገኘው። በጣም ጥሩ። እንግዲህ ሎኬሽኑ ፕራይም የሚባል ሎኬሽን ቦታ ላይ ነው የሚገኘው። እንዳልሽው መሀል ከተማ መሆኑ ተመራጭ ያደርገዋል ብዬ አስባለሁ። ሌላው ደግሞ እንግዲህ ኮምፓውንድ አፓርትመንት ሲባል ሁላችንም ወደ አእምሯችን ውስጥ የሚመጣው በውስጡ ምን ምን ይይዛል፣ ምን አይነት አሚኒቲዎች አሉ፣ ደንበኞች የትም ሳይሄዱ እዛው ኮምፓውንድ ውስጥ ምን ማግኘት ይችላሉ፣ የሚለውን ደግሞ አጠራራሽ ነገር እሺ። ያው እንግዲህ ኮምፓውንድ አፓርትመንት ይዘን እንደ መምጣታችን መጠን በውስጡ በጣም ብዙ አመኒቲዎችን አሟልቷል። ከእነዚህም ውስጥ 24 ሰዓት የሚሰሩ ባካፕ ጄኔሬተሮች፣ ከጤና ሚኒስቴር ፍቃድ ያገኘ ኦልሬዲ አሁን ላይ አገልግሎት እየሰጠ የሚገኝ የከርሰ ምድር ውሃ፣ በተለያየ ፕሮግራም የሚሆኑ ራሱን ችሎ ኦፕን ኪችን ያላቸው ቴራሶች እንዲሁም ኦሎምፒክ ስታንዳርድ የሆነ የመሮጫ ትራክ፣ የመዋኛ ገንዳ፣ ወደ 700 ካሬ የሚሆን ደግሞ የልጆች መጫወቻና ባስኬትቦል ኮርትንም አካቷል። በተጨማሪ ደግሞ 20 ሺ ካሬው ለፓርኪንግ የምንጠቀምበት ፍላት የሆነ ቤዝመንት ስለሆነ ከበቂ በላይ የመኪና ማቆሚያንም ይዘን መተናል ማለት ነው። ሌላው ደግሞ ለገስት እንዲሁም ነዋሪዎች ለአጭር ጊዜ ቆይታ ቤዝመንት ሳይገቡ ማቆም ቢፈልጉ ውጭ ላይ በብሎኮች መሀል የሚያልፍ 30 ሜትር አስፋልት ስላለ እሱንም እንደ ኤክስትራ ፓርኪንግ እንዲጠቀም አካቶ የያዘ ነው ማለት ነው። ከዛ በተጨ በተጨማሪ አፓርትመንቶቻችን ሬዚዴንሻል አፓርትመንቶች ናቸው። ማለትም ምንም አይነት ሚክስድ ዩዝድ አፓርትመንት የለንም። ይህም ደግሞ ለነዋሪዎች የተሻለ ፕራይቬሲ ነፃነት ይሰጣቸዋል ማለት ነው። በተጨማሪም ሁለት ሞሎችን አንድ ለኦፊስ እና አንድ ለኮሜርሻል ሞል በነዋሪዎቹ አክሰስ መደረግ እንዲችል ተደርጎ የራሱ መውጫ መግቢያ ያለው በውስጡ ጂም፣ ሲኒማ፣ የልጆች ማቆያ፣ የውበት ሳሎን፣ ላይብራሪ፣ ሱፐርማርኬቶችን እነዚህን ሁሉ ነዋሪዎች በአቅራቢያቸው አክሰስ ማድረግ ይችላሉ ማለት ነው። ስለዚህ እንግዲህ እኛ ጋር የሚኖሩ ደንበኞቻችን ከቤታቸው ለስራ ብቻ ነው የሚወጡት በሚያስፍል ደረጃ ብዙ አይነት አመኒቲዎችን በቀላሉ ማግኘት ይችላሉ። እንግዲህ ሳይቱን በደንብ አርጋሽ እንደምታስጎበኝን ተስፋ እናደርጋለን። በትክክል እንግዲህ አሁን የምንገኘው ጊዮን ሆምስ ሪልስቴት እያስገነባ በሚገኘው ሀያ ሺህ ካሬ ላይ እያረፈ እጅግ ውብ እና ቅንጡ መንደር ውስጥ ነው። ቅድም ለመጥቀስ እንደሞከርኩልሽ በኮምፓውንዳችን ውስጥ ዘጠኝ ብሎኮች ሲገኙ ሁለቱ ዘጠና አምስት ፐርሰንት የደረሱት ብሎኮች ጂፕላስ አስራ አንድ ሲሆኑ የቀሩት ደግሞ ጂፕላስ አስራ አምስት ናቸው ማለት ነው እንግዲህ እንግዲህ እያንዳንዱ ብሎኮች ሰባ መቶ ካሬ ላይ ያረፉ ሲሆኑ በመካከላቸውም ሰባት ሜትር ርቀት አላቸው። ይህ ደግሞ እያንዳንዱ ቤቶች የተፈጥሮ ብርሃን እንዲያገኙ ያስችላቸዋል ማለት ነው። ሌላው ደግሞ እንግዲህ ሦስተኛ ብሎካችን የዛሬ ዓመት ሰኔ ላይ የጀመርነው ሲሆን ግንባታው ልሙ ሰባ በመቶ ተጠናቋል። ሌላው ደግሞ አራተኛ ብሎካችን ከአንድ ወር በፊት የጀመርነው ሲሆን አሁን በአንድ ወር ጊዜ ውስጥ ብቻ ቤዝመንታችንን ጨርሰን ወደ ግራውንድ እየገባን ነው ማለት ነው። እሺ፣ ስለዚህ አሁን ደግሞ ውስጥ ላይ ገብተን የቤቶቹን አቀማመጥ ስፋታቸውን ደግሞ በደንብ ዲቴል ብትነግሪኝ ደስ ይለናል። ለተመልካቾቻችን በደንብ ቤቱ ምን እንደሚመስል እንዲያዩት በትክክል እንግባዶ። እሺ፣ በድጋሚ እንኳን ወደ ጊዮን ሆምስ ሪል ስቴት በሰላም መጣሽ፣ እንኳን እንደህና ቆየሽን። እንግዲህ እንደማየው ሰፊ ሎቢ አለ። ሊፍቶች ተገጥመዋል መሰለኝ እንግዲህ በፍሎር ስንት ቤት እንዳለ እስኪ በደንብ ግልጽ አገሽ ንገሪኝ እሺ በፍሎር አራት አባዋራ ብቻ ነው የሚገኘው ዲፕላስ 11 ናቸው፣ ቅድም እንደነገርኩሽ። ስለዚህ ለአራቱ አባወራዎች ሁለት ሊፍቶች ገጥመናል። ይህም ደግሞ ምንም አይነት የሊፍት ችግር እንዳይኖር ያስችላል ማለት ነው። ከዛ በተጨማሪ ሎቢው እንደምታዩ በጣም ሰፊ ነው። ሰባ አንድ ካሬ ላይ ያረፈ ሎቢ ነው። ይህንንም ነዋሪዎቹ ለተለያየ ፕሮግራም እንዲጠቀሙበት ያስችላቸዋል። ለአይንም ውብይታ ይኖረዋል ማለት ነው። ሌላው ደግሞ መብራትና ውሃ የራሳቸው ቆጣሪ እዚሁ አክሰስ ማድረግ ይችላሉ ማለት ነው። አሁን ይሄ እንግዲህ 169 ካሬ ላይ ያረፈ ሁለት ምኝታ ቤታችን ነው። ይሄ ቤት ለየት የሚያደርገው ከሌሎቹ ቤታችን የራሱ የሆነ ሻወር ሽንት ቤት ያለው የአጋሽ ክፍል አለው። ከዛ ተጨማሪ ደግሞ ዋናው ቤድሩሞ ማስተር ቤድሩሞ የራሱ የሆነ መልበሻ ክፍል አለው ማለት ነው እንደገባን እንግዲህ የምናገኘው ኪችን ነው። ኪችኑ በጣም ሰፊ የሆነ ኪችን ሲሆን በደንበኞች ፍላጎት መሰረት ኦፕን ማድረግ ይችላሉ፣ ክሎዝድ ማድረግ ይችላሉ ማለት ነው። ለምሳሌ ይሄ ደንበኛችን ክሎዝድ እንዲሆን ስለፈለገ ኪችኑ ክሎዝድ አድርገን የሰራንለት። ደንበኞች ግን ምናልባት ኦፕን ማድረግ ከፈለጉ ኦፕን ማድረግ ይችላሉ። ከዛ በተጨማሪ ደግሞ ልክ በዚህ ጋር ስትገቢ የአጋዥ ክፍል ከነመታጠቢያው አለ። ተጨማሪ የራሱ የሆነ በረንዳም ስላለው ምንም አይነት ሽታ ኪችን ውስጥ የሚሰሩ ስራዎች ሳሎን እንደተቀመጠ ሰው አይረብሽም ማለት ነው። ናቹራል ቬንቲሌሽን በጣም አላቸው ቤቶቻችን። ሌላው ደግሞ ጋርቤጅም ከወደዚህ ስላለው በቀላሉ አክሰስ መደረግ ይችላል። ሳሎኑ እንደሚታየኝ በደንብ ብርሃን ያለውና ቆንጆ ሳሎን ነው ብዬ አስባለሁ። ሳሎናችን በጣም ቆንጆ ሳሎን ነው፣ ኦልሞስት ሰላሳ አምስት ካሬ ላይ ያረፈ የትኛውንም ዲዛይን ለማስቀመጥ እንደምታዩ ዲዛይኑ በጣም ይመቻል። ለቤት አቀማመጥ ምቹ አድርገን እየሰራ ነው። የራሱ በረንዳም አለው። እንደማየው እንግዲህ በጣም ሰፊ በረንዳ ነው ያለው። ሻይ ለመጠጣት ስልክ ለማውራት ብንፈልግ እንግዲህ ጋ ወተን ቆንጆ አየር እየወሰድን ማየት እንችላለን ማለት ነው። እስኪ ወደዚህ ስናይ ምንድን ነው የምናየው? ቅድም እንደነገርኩሽ እንግዲህ አዲስ ቱሞሮ ኢኮኖሚክ ዞን የሚገነባው ከወደዚህ ነው። እንግዲህ ምን አይነት እይታ ሊኖረው እንደሚችል መገመት ቀላል ነው ማለት ነው። ከዛ በተጨማሪ ከወደዚህም ወደ አጎና የሚወስድ መንገድ ይሰራል። እንግዲህ ከኛ ሳይት ሆኖ ወደ የትኛውም አቅጣጫ ለመሄድም ቀላል ነው ማለት ነው። ያው ወደ መኝታ ቤቶች የሚወስደን ኮሪደር ላይ ነው አሁን ደግሞ የምንገኘው። ከዛ በተጨማሪ ደግሞ እንግዲህ ሌሎች አፓርትመንቶች ላይ በብዛት የማናገኘው የላውንደሪ ክፍል ለብቻው አካተናል ማለት ነው ነው ትንሽ ለየት ያደርገናል። ከዚህ ጋር በር ይገጠምለትና ላውንደሪያቸውም በቀላሉ አክሰስ ማድረግ ይችላሉ። ፊት ለፊት ጋር ደግሞ የምናገኘው የጋራ መታጠቢያ ሲሆን፣ በግራ በኩል ኦልሞስት ሁለት አልጋ መያዝ የሚችል የልጆች መኝታ ቤት አለ ማለት ነው። ማስተር ቤድሩሙ ላይ ሁለት አይነት ፊቸሮችን እናገኛለን። አንደኛው የራሱ የሆነ የመልበሻ ክፍል ከነ ሻወር ሽንት ቤቱ ሲሆን፣ ሁለተኛው ደግሞ ራሱ የቻለ በረንዳም አለው ማለት ነው። እንግዲህ ይሄ የአልጋ ብቻ ስፔስ ነው። ነዋሪዎቻችን እዚሁ ሻወር ወስደው ሲወጡ እዚሁ የራሳቸው የመልበሻ ክፍል ስላላቸው ለብሰው ወደ መኝታ ቤት መሄድ ይችላሉ ማለት ነው። ባልከኒም አላት። አዎ፣ የራሱ ባልከኒ አለው። እሺ አሁን ደግሞ የምንገኘው 201 ካሬ ላይ ያረፈ የባለ ሶስት መኝታ ቤታችን ላይ ሲሆን ቅድም ካየ ነው ከባለ ሁለቱ የሚለየው፣ ሁሉንም የባለ ሁለት ሚኒት የያዘውን ፊቸሮች ይዞ አንድ መኝታ ቤት ይጨምራል ማለት ነው። እዚህም ላይ የራሱ የሆነ የመልበሻ ክፍል ያለው ማስተር ቤድሩም ያለ የአጋሽ ሻወርሽንት ቤት ከነክፍሏ የለውንደሪ የላውንደሪ ስፔሶችንም አጠቃሉ ይዟል ማለት ነው። ዋ በጣም ሰፊ ባልከኒን ያለው ብዙ ጊዜ አልተለመደም፣ እንደዚህ አይነት ሰፊ ቦታ ለባልከኒ። እዚህ ላይ ብዙ ነገር ማድረግ እንችላለን። እንደማየው ከሆነ ቡና ለመጠጣት የተለያዩ ሴሬሞኒዎችን ለማዘጋጀት ይሆናል። ስለዚህ ባሉ ሶስት መኝታ ውስጥ ከየት አካባቢ ነው የሚያገኘው፣ ፕላስ ደግሞ ወዴት ነው የሚያየውን ነገር ብትነግሪኝ። እሺ እንግዲህ ባልከኒያችን እንደምታየው በጣም ሰፋ አድርገን ነው የሰራ ነው። ቁርስም መብላት ይቻላል። ከዛ ውጭ ደግሞ የጠዋት ፀሐይም ስላለው ለደንበኞቻችን ቁርሳቸውን እዚ ጋር ሻይ ቡና እያሉ መቆየት፣ የጠዋት ፀሐይ ስትወጣ ማየት ይችላሉ ማለት ነው። ተጨማሪ እይታውም እንግዲህ ወደዚህ ወደ ግቢ ሲሆን፣ የቦሌንም እይታ በደንብ ማግኘትም ይችላል ማለት ነው። እንግዲህ አጠቃላይ 20 ሺህ ካሬ ላይ እንደሚያርፍ ቅድም በደንብ ነግረሽኛል። በውስጡ ደግሞ ስለሚይዙት አሜኒቲዎች እስቲ የተወሰነ ነገር በይ። እሺ አዎ፣ ቅድም እንደነገርኩሽ እንግዲህ ኮምፓውንድ አፓርትመንት፣ ጌትድ የሆነ ኮምፓውንድ አፓርትመንት ነው እየገነባን የምንገኘው። በውስጡ ዘጠኝ ብሎኮች ይኖሩታል። ሁለቱ ጂፕላስ 11 ሲሆኑ የቀሩት ደግሞ ጂፕላስ ፕላስ 15 ናቸው። ኮምፓውንዳችን ውስጥ ከዚህ ከምታዩ ከአንዱ ብሎክ ጫፍ ወደዚህ ወደ 30 ሜትር የሚሆን በኮምፓውንዱ የሚያልፍ አስፋልት ስላለው እሱንም እንግዲህ እንደ ኤክስትራ ፓርኪንግ ነገስትም ፓርኪንግ አቬይለብል እንዲሆን አድርገን እየሰራ ነው ማለት ነው። ሌላው ደግሞ ትልቁ ነገር ኮምፓውንድም እንደመሆኑ መጠን ወደ ሰባት መቶ ካሬ የሚሆን የልጆች መጫወቻ፣ ባስኬትቦል ኮርት፣ የመዋኛ ገንዳ፣ የተለያዩ ቴራሶችን፣ የመሮጫ ትራክ ኦሎምፒክ ስታንዳርድ አድርገን ነው እየገነባን የምንገኘው ማለት ነው። ስለዚህ እነዚህን ሁለቱን ብሎኮች ኦሬዲ እያለቁ እንደሆነ ነው የማየው። መች ይረከባሉ የሚለውን ነገር ብትነግሪኝ። እሺ እንግዲህ እነዚህ ብሎክ አንድ እና ብሎክ ሁለት ብሎኮቻችን ግንባታቸውን 95 ፐርሰንት አድሰናል። ያው እንግዲህ ማርኬቱንም ጆይን ስናደርግ በራሳችን ካፒታል ያለምንም ካሽ ኮሌክሽን ኦልሬዲ 90 ፐርሰንት አድሰን ማርኬቱን ጆይን ማድረጋችን ቅድምም ጠቅርሽ ይልሻለሁ። አሁን እነዚህ የራሳቸው የሆነ የተናጠል ካርታ ያላቸው ቤቶች ናቸው። ሰው መስከረም ላይ የሚረከቡ አፓርትመንቶች ናቸው ማለት ነው። ስለዚህ የተናጠል ካርታ ካላቸው የባንክ አማራጭ አላቸው ማለት ነው። አዎ እንግዲህ የራሳቸው የተናጠል ካርታ ስላላቸው ምናልባት በባንክ መግዛት የሚፈልጉ ደንበኞችም ካሉ አክሰስ ማድረግ በደንብ ይችላሉ። ለባንክ የሚያስፈልገው ሁሉም ዶክመንቴሽን አለን ማለት ነው። እንግዲህ መስከረም ላይ የቤት ባለቤት መሆን የሚፈልጉ ሰዎች ከነዚህ ሁለት ብሎኮች የመግዛት እድል አላቸው። ምን ያህል ፐርሰንትስ ተሽጠዋል? ምን ያህል ቤቶች አቬሌብል ናቸው? በሚገባ እነዚህ እንግዲህ መስከረም ላይ የቤት ባለቤት መሆን የሚፈልጉ ደንበኞቻችን ሬዲ አድርገናል። በሽያጭ ደረጃ 95 በመቶ በሚሆነው አጠናቀል አሁን ውስን ስቶኮች ናቸው የሚቀሩ። በባለ ሁለት እና በባለ ሶስት መኝታ ቤት ማግኘት ይችላሉ። ስለዚህ ፈጥናችን ነው እያልች ው ቀጣይ ደግሞ ሶስተኛ ብሎካችንን ማለትም ሰባ ፐርሰንት የደረሰውንና አራተኛ ብሎካችን ከአንድ ወር በፊት የጀመርነውን ሂደን እያንዳንዱ ዲቴል ስላላቸው የካሬ አማራጭና የአከፋፈል ሁኔታ ማውራት እንችላለን። እሺ ስለዚህ ይህንኛው ሰባ ፐርሰንት ተጠናቀቀ ያልሽኝ ብሎክ ነው ብዬ አስባለሁ። መረጃውን በደንብ በዲቴል ንገሪ። እሺ እንግዲህ ይህ የምትመለከችው አፓርትመንት የዛሬ ዓመት ሰኔ ላይ የጀመርነው አፓርትመንት ነው። እንግዲህ አሁን ላይ የመጨረሻ ስላባችን እየሞላን እንገኛለን። በፊኒሽንግም ወደ ሰባተኛ ደርሰናል። እንዲሁም ፓርቲሽን አስራ ሁለተኛ ላይ ደርሰናል ማለት ነው። ይህም ደግሞ ለደንበኞቻችን ስራችንን ከስር ከስር እንደምንሰራ ትልቅ ማሳያ ነው። በጣም በአንድ አመት ውስጥ ቆንጆ ፕሮግረስ ነው እንግዲህ፣ እንደማየው ኦልሞስት እስኬለተን ጨርሳችሁ የውስጥ የቻክ ስራዎችም እየሰራችሁ መሆኑን የሚደነቅ ነገር ነው። እስኪ በውስጡ ባለስንት መኝታ አማራጮች እንዳሉ ካሬያቸውን ጨምረሽ ያሉትን ምስቶኮች በደንብ እንገሪ። እሺ እዚህኛው አፓርትመንታችን ላይ እንግዲህ አምስት አይነት የካሬ አማራጮች እና የቤት ዲዛይኖች አሉ። አንደኛውና ዋነኛው ነገር ለየት ባለ ዲዛይን ቪላን በአፓርትመንት ዲዛይን የመጣ ነው፣ ባለ አራት መኝታ ቤታችን ሲሆን ይህም ደግሞ የራሱ የሆነ ሰራተኛ ክፍል ራሱን የቻለ በር ያለው ሲሆን ምናልባት ምናልባት ነዋሪዎች በራቸውን ዘግተው ወደ ቫኬሽን ወይም ወደ ተለያየ ቦታ መሄድ ቢፈልጉ ከዛኛው ቤት ላይ የሆነ ሰው እየበላ እየጠጣ መኖር ይችላል ማለት ነው። እሱን ዲዛይን ይዘመተናል። በተጨማሪም ደግሞ በዘጠና አራት ካሬ ባለ አንድ ምኝታ ቤት በመቶ አርባ አራት እና በመቶ አርባ አምስት ካሬ የባለ ሁለት መኝታ ቤት አማራጮች እንዲሁም በመቶ ሀምሳ ካሬ የባለ ሶስት መኝታ ቤት አማራጭ አለ ማለት ነው። ስለዚህ ባለ አራት መኝታው የተለየ ዲዛይን ያለው ማለት ነው። ሰርቪስ ክፍሎቹ ለብቻ፣ በተጨማሪ ደግሞ ሳሎኑ እና የመኝታ ቤቱ ለብቻ ያለበት ማለት ነው። አዎ፣ ይህም ማለት ሁለት በር አለው ማለት ነው። ቀጣይ አዲስ ብሎካችን እየተገነባ ነው ያልሽኝን ደግሞ ብታሳይኝ። እሺ፣ እሺ። ስለዚህ አራተኛው ሳይታችን እንግዲህ ያለበትን ፕሮግረስ መቼ እንደሚረከብ ምን አይነት የካሬ አማራጭ እንዳላቸው የአከፋፈል ስነስርዓትን ጨምረሽ ለደንበኞቻችን ንገሪልን። እሺ፣ እንግዲህ ስለ ኮንስትራክሽን ማቴሪያላችን ስለ አሰራራችን ደግሞ ኢንጂነራችን ያስረዳሻል። መልካም። እሺ፣ እንኳን ደህና መጡ። እሺ፣ ስለ ፕሮጀክታችሁ የተወሰነ መረጃ እንዲሰጡን ብዬ ነበረ። ፕሮጀክታችን በፍጥነት እየተካሄደ ያለ ፕሮጀክት ነው። በየ 15 ቀን ውስጥ አንድ ስላብ እናደርሳለን። በወር ሁለት ስላብ የሁለት ፍሎር ስላብ ይደርሳል፣ ከነኮለ ነው ማለት ነው። ኮንክሪታችን ደግሞ በሬዲ ሚክስ ኮንክሪት ነው፣ በፓችንግ ፕላንት የሚሰራ ነው እና ጥራቱን የጠበቀ ነው። ከዚ ኮንክሪት በየጊዜው ቴስት እንወስዳለን፣ ብረትም ቴስት እንወስዳለን። ያለንም ጥራትና ፍጥነቱን እንትኑን የጠበቀ ፍጥነት፣ ያው ከጥራት ጋር ማይል ነው ፍጥነት ራሱን የቻለ ስራ ነው። ጥራት ደግሞ በራሱን ጠብቆ የሚያስፈልገውን እንትን ጠብቆ የሚሄድ ስለሆነ ፍጥነቱ የጥራቱን እንትን አያጓድለውም። እኛ እንትናችን ፍጥነት የምንጨምረው ለራሳችን ለስራ ፕሮግረስ እንዲፈጥንና በገባ ነው መሰረት ለመስራት ነው እንጂ የኳሊቲያችንን እንትን እንደጠበቀ ይደርሰዋል ማለት ነው። እችን ማሽነሪ አቅርቦቱም ሁሉም በራሳችን ስለሆነ ኮንክሪት እንትናችን የተሻለ ነው የሚሆነው። ለምን ከሌላ ላይ የምንጠቀም የነበረውን ትተን በራሳችን አቅም ትን ብለን ጊዮን ጋዝ የራሱ የሆነ ፕላንት ስለተከለ በራሱ መንቀሳቀስ ጀምሯል። እዚህ የራሱን የቻለ ላብ አለው፣ ላብራቶሪ አለው። እዛው ሳይት ላይ መጥቶ ላብ ይወሰዳል። የተሻለ እንትን ለኳሊቲው የተሻለ እንዲሆን ያደርገዋል። ስለዚህ አሁን የምንገኘው እንግዲህ አራተኛ ብሎካችን ላይ ነው። በስንት ጊዜ ውስጥ እዚህ ላይ እንደደረሰ ምን አይነት የካሪ አማራጭ እንዳላቸው፣ በተጨማሪ ደግሞ መቼ እንደሚረከብ ዲቴል መረጃዎችን ንገሪ። እሺ፣ እንግዲህ ይህ አራተኛ ብሎካችን ከአንዶር በፊት ላውንች ያደረግነው ነው ሲሆን በአንዶር ውስጥ እንግዲህ እንደምታዩ የቤዝመንት ስራ አጠናቀን ወደ ግራውንድ እየደረስን ነው ማለት ነው። ስለዚህ የቤቶቹ ዲዛይኖች ደግሞ ከብሎክ ሶስት ጋር ተመሳሳይ ይዘት ያላቸው ናቸው ማለት ነው ማለትም በባለ አንድ ምኝታ ቤት በዘጠና አራት ካሬ ባለ ሁለት ምኝታ ቤት መቶ አርባ አራት ና መቶ አርባ አምስት ባለ ሶስት ደግሞ በመቶ ሀምሳ ና ባለ አራት ምኝታ ቤት ሁለት መቶ አስራ አራት ካሬ አለን ማለት ነው። መረከቢያ ጊዜያቸው ሁለት አመት ከስድስት ወር ሲሆን እንግዲህ እንደምትመለከቹ 24 ሰዓት ስራ ላይ ነን። በዛ በተባለው ጊዜ ፈጥነን እናስረክባለን ማለት ነው። እንግዲህ ሳይት ላይ ቆንጆ ቆይታ ነበረን። አሁን ደግሞ ለተመልካቾቻችን የፔመንት ፕላናቸውን የካሬ ዋጋቸውን ዲቴል መረጃ ብትሰጭለን። እሺ፣ እንግዲህ ወደ ሶስት አይነት አፓርትመንቶችን ነው አይተን የመጣ ነው ዋጋቸው ካሬ አማራጫቸውም ከብሎክ ብሎክ ይለያየ። ከመጀመሪያውን ጀምሬ እያንዳንዱን ያሉትን አማራጮች ይነግርሻለሁ ማለት ነው። እንግዲህ መጀመሪያ ላይ ያየነው ግንባታው 95 ፐርሰንት የደረሱ በባለ 269 ካሬ እና በባለ 3201 ካሬ ያየ ናቸው አፓርትመንቶች፣ እሱ ላይ በካሬ በ118 ሺህ ብር እየሸጥን የምንገኘው ማለ አከፋፈልን አይተን ደግሞ ከማኔጅመንቶች ጋር በመነጋገር አከፋፈልን ቤዝ ያደረገ ደግሞ የተለያዩ ዲስካውንቶችንም ይዘን የመጣ ነው። ስለዚህ ባለ ሁለት ምኝታ ቤት በአራት ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ከባለ ሶስት ምኝታ ቤት ደግሞ በአምስት ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ስለዚህ በካሬ በመቶ 18ሺህ ብር ባለሁለትና ባለሶስት ምኝታ ቤቶችን በ20 ፐርሰንት ቅድመ ክፍያ ብቻ መስከረም ላይ መረከብ ይችላሉ ማለት ነው። ሶስተኛው ብሎካችን ላይ ማለትም ግንባታው 70 ፐርሰንት የደረሰው ላይ ደግሞ ከባለ አንድ እስከ ባለ አራት ምኝታ ቤት በ10 ፐርሰንት ቅድመ ክፍያ ብቻ በካሬ በ115 ሺህ ብር እየሸጥን እንገኛለን። ስለዚህ እዚህም ላይ አከፋፈለን ቤስድ ያደረገ ዲስካውንት አለው ማለትም 20 ፐርሰንት ለሚከፍሉ ደንበኞቻችን በካሬ እስከ 113 ሺህ፣ እንዲሁም ከዛ በላይ ለሚከፍሉ ደንበኞቻችን ማኔጅመንቱ ጋር በደንብ ዲስከስ በማድረግ የተለያዩ ኔጎሽሽን እንሰጣለን ማለት ነው። አዲሱ ብሎክ ላይ እንግዲህ ፈርስት ፌስ ሽያጫችንን ለማጠናቀቅ ጥቂት ቀኖች ነው የቀሩ። ከሰኔ ሰላሳ በኋላ ደግሞ ሰከንድ ፌስ ሽያጫችንን አዲስ የዋጋ ማሻሻያዎች አድርገን የምናወጣ ይሆናል ማለት ነው። እንግዲህ እዚህ ብሎክ ላይ ከዘጠኝ መቶ ሺህ ብር ቅድመ ክፍያ ጀምሮ ደንበኞች የቤት ባለቤት የሚሆኑበትን እድል ነው ይዘን የመጣ ነው። ከባለ አንድ ጀምሮ እስከ ባለ አራት መኝታ ቤት በተሻለና በሚመች ፔመንት ፕላን ነው ደንበኞችን እያስተናገድን የምንገኘው። ስለዚህ ደንበኞች ይህ እድል ሳያመጣቸው ፈጥነው ኮሚት ቢያደርጉ ተጠቃሚ ይሆናሉ ማለት ነው። እንግዲህ ካምፓኒያችን በጣም ፕሮሚሲንግ ካምፓኒ ነው ገና ነዋሪዎቹ ሳይገቡ ሁለት ትልልቅ ባካፕ ጄኔሬተሮችን ኦልሬዲ አስገብተን እየጠበቅን እንገኛለን ከዛ በተጨማሪ ደግሞ ፕሮግረሳችን በጣም ፈጣን ነው አንድ አመት ባልሞላ ጊዜ ውስጥ አንድ ብሎክን የማጠናቀቅ ያህል ፍጥነት አለን ከዚህ በተጨማሪ ለደንበኞቻችን ዘግይተን ከምናስረክብ እየኖሩበት ቢከፍሉ እንመርጣለን ማለት እሺ እንግዲህ በተጨማሪ ዲያስፖራ ሆነው ይህንን ፕሮግራማችን እንደሚከታተሉ ደንበኞቻችን በምን መልኩ ቤታቸውን መግዛት እንደሚችሉ ብትነግሪኝ እሺ እንግዲህ ቤታችን በጣም የቤተሰብ አይነት አቀባበል ያለው ካምፓኒ ነው። እዚህ ተወካይ ካላቸው በተወካይ በኩል መጨረስ የምንችልበት ሁኔታ ሲኖር ከዛ በተጨማሪ ደግሞ በዴቼ የለም መጨረስ እንችላለን ማለት ነው። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቀረምቲው መረጃ እንዲሁም በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ መድረክ ሁልስች እሺ እናንተም ስለመጣችሁ በጣም አድርጌ አመሰግናለሁ። ከዛ በተጨማሪ ደግሞ ለተመልካቾቻችሁ ማስተላለፍ የሚፈልገው ነገር እንግዲህ ድርጅታችን ጊዮን ሆምስ ሪል ስቴት ለ50 ዓመታት ደንበኞችን በታማኝነት ሲያገለግል የቆየ ነው። አሁን ደግሞ በሪልስቴቱ ዘርፍ ይህንን ስሙን ለማስቀጠል ሁለት ብሎኮችን በራሱ ካፒታል ገንብቶ ማርኬቱን ጆይን ማድረጉ ይታወቃል። ስለዚህ አሁን አራተኛ ብሎካችን ላይ በካሬ ከ94 ሺህ ብር ጀምሮ ለተወሰኑ ቀኖች እየሸጥን እንገኛለን። ይህ ዕድል እንዳያመልጣችሁ ከ1 ቅድመ ክፍያ ጨምሮ የቤት ባለቤት ልናደርጋችሁ ዝግጅታችን ጨርሰን እየጠበቅናችሁ እንገኛለን። ከታች በምናስቀምጠው ስልክ በመደወል ሳይታችንን መጎብኘት፣ ተጨማሪ መረጃ ማግኘት እንዲሁም የዚህ ታላቅ ዲስካውንት ተጠቃሚ መሆን ይችላሉ። ይደውሉልን። እሺ፣ አሁን ደግሞ የጌዮን ደንበኛን እዚህ አግኝተናል። እስኪ እራስን አስታውቅና በመጀመሪያ እንዴት ወደ ጌዮን ሆምስ እንደመጣህ ትነግረናለህ? እሺ፣ አመሰግናለሁ። ውበቱ እባላለሁ። ከዚህ በፊት የጊዮን ተጠቃሚ ጊዮን ገዝቶ ተጠቃሚ ነው አሁን ደግሞ በሪልስቴቱ ዘርፍ ተሰማርቶሳይ ወደዛ ገብቻለሁ በጣም ቆንጆ እሺ እንዴት ነው ጊዮንን ልትመርጥ የቻልከው ምን ምኑን ወደህለት ከጊዮን አፓርትመንት ላይ ኢንቨስት ለማድረግ እንግዲህ ጊዮን አንደኛ መሀል ከተማ ላይ ነው ያለው ኮምፓውንዱን በጣም አሪፍ ነው። ከሌሎቹ የተለየ ነው፣ የተሻለ ነገር አለው። በዚህ ምክንያት ወደ ጊዮን እንድገባ እንድመርጥ ያደረገኝ አንዱ እሱ ነው። መሀል ቦታ ላይ ነው ያለው ኮምፓውንድም የተሻለ ነው። ዙሬ አይቼዋለሁ። ከዚህ በፊትም በሌሎች በሶሻል ሚዲያዎች ላይ አይቼ ነው ወደዚህ የገባሁት። የተሻለ እንደሆነ በአየሁት እና በተረዳሁት መሰረት ወደ ጊዮን መርጬን አድርጊያለሁ ማለት ነው ነበር የዛሬ አመት አካባቢ ነው። ፕሮግረሱን እንዴት አገኘኸው? አሁን በጣም አሪፍ ነው። የተሻለ ነው፣ በብዙ ነገር ነው። በጥራትም የተሻለውን አይቼዋለሁ ከሌሎቹ። በዚህ ምክንያት ወደ ጊዮን ምርጫ እንዳደርግ አድርጌያለሁ።